እግዚአብሔር የሰጣቸውን ፍሬ ይባርክላቸው፣ ያሳድግላቸው፣ አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን እንዲሁም በዚህ አጋጣሚ እለምናለሁ። አሜን። የሩታዬ እናት አሜን፣ አሜን። ልጃችሁን አላ ያሳድግላችሁ። ሩታዬ አብሪሽ፣ እንኳን ደስ አላችሁ፣ እንኳን ለዚህ ክብር በቃችሁ። እንግዲህ ዛሬ ሩታዬ ከሆስፒታል ወጥታ ወደ ቤቷ ገብታለች ማለት ነው። እንደዚህ ደምቅ ቅምር ብላ በቤተሰቦቿ ተከባ ታይታለች ማለት ነው። እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። እንኳንም ወደ ቤትሽ ተመለሽ ሩታዬ ማለት ነው። እንግዲህ ዛሬ በዘቡዬ ቤት መጥቻለሁ ማለት ነው። የዘቡ ቤት ተዘርፏል። ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሁኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዘቡዬ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ይብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደረጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት የሩታዬ ቪዲዮ ነው ማለት ነው። እንግዲህ ቤተሰብ ዛሬ በዘቡዬ ቤት መጥቻለሁ ማለት ነው። ወደ ዋናው ሀሳቤ ከመግባቴ በፊት እንግዲህ እኔ እንደምታውቁኝ ቀለሟ ነኝ ማለት ነው። እናም የጓደኛዬ የእህቴ የዘቡዬ ቤት ዘርፌው በቁጥጥር ስር አውየዋለሁ ማለት ነው። ታዲያ እናንተ አሬ ማዳም ልጅ ጥቀስ ተረጋጋኔ፣ እኔም ተቃጥ እያንተም ተቃጥለ እንዴት ይሆናል እንዴ? እናም ቤተሰብ ላይክ እያደረጋችሁ ቤተሰብ ላይክ አድርጉ። ይሄ ዩቱብ ቻናል ትንሽ ሁለት ቀን ሶስት ቀን ተለቋል፣ ቪዲዮ ሳይለቀቅበት ማለት ነው። እናም ውትት ስለሚል ላይክ እያደረጋችሁ አንቀሳቅሱላት ማለት ነው። ሰብስክራይብ የሚያላደረጋችሁ ሰብስክራይብ አድርጉ። እንግዲህ ዘቡዬ እንደምታውቁት ወደ ሀገር ገብታለች ማለት ነው። ያው ብዙም ቤተሰብ አላሳወቀችም። እዚህ ኮሚኒቲ ላይም አላሳወቀችም። ቪዲዮም አልሰራችም እና በድንገት ነው ወደ ኢትዮጵያ የገባችው። አልሐምዱሊላ። ያው ሀገር ገብታ በሰላም ከቤተሰቦቿ፣ ከልጇ፣ ከባለቤቷ፣ ከእናቷ፣ ከአባቷ ተገናኝታለች ማለት ነው። አልሐምዱሊላ። እና በሰላም ደርሳለች ውዶች። እየለሷ ለምታስቡ ለምትጨነቁ ብዙዎቻችሁ በኮመንትም እየጻፋችሁልኝ ነው። የዘቦዬን የበላ ጅብ አልጮህ አለ እያላችሁ ነበረ ብዙዎቻችሁ ማለት ነው። እና ይኸው ዘቡዬን ተክቼ መጥቻለሁ። እባካችሁ እንዶ፣ እንዳታዋርዱ እንዳታዋርዱኝ። እኔ እህትሻ አለሁልሽ፣ አይዞሽ፣ እኔ አንቀሳቅሰዋለሁ በቃ እኔ እሰራበታለሁ ብዬ ተቀበልኳት። ና እባካችሁ ላይክ እያደረጋችሁ ዩትዋ ሞቅ ሞቅ ቀርጉላት እስክትመለስ ድረስ ቢያንስ ሀያ ሺህ መግባት አለባት ማለት ነው። እናም ውዶችዬ፣ ወደ ዋናው ወደ ሀሳቤ ስገባ እንግዲህ ዛሬ ሩታዬ ወልዳ እንግዲህ ከሆስፒታል ወጥታ ወደ ቤተሰቦቿ ወደ ቤቷ ገብታለች ማለት ነው። በዘቡዬ ስም ሩታዬ እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ። አብርሃምንም እንኳን ደስ አለ። እንኳንም ልጃችሁ ለማቀፍ አበቃችሁ፣ ለመሳማ አበቃችሁ። የእውነት እጅግ በጣም ደስ ብሎናል። የእውነት ደስ ብሎናል ማለት ነው እና እንኳን ለዚህ ክብር በቃችሁልን። እንግዲህ ዛሬ የሩታዬ እናት እየመረቀች ነበር። ልጃቸውን ይባርክላቸው አድጎ እነሱን የሚንከባከብ አገርን የሚጦር ያርገው እያሉ ነበር ማለት ነው። አሜን ብለናል አሜን ብለናል ማለት ነው። ቤብዬ እንደ አላ ያሳድግ ይሄኔ ቆንጆ ማለት ነው። አላ ያሳድግ። እንግዲህ አብሪሽ መሳይ ነው ተብሏል። አብሪሽም አሸብር ተደግሟል ብሎ እናንተ ዛሬ እኮ ጉዳይ ይሁኝ የሆነ ቤት ላይ እኮ አሸብር ተደግመዋል ብሎ እኮ ኮመንት ጽፏል። እንደው በሳቅ ነው የሞትኩት ማለት ነው። ያ ኮመንት እስክሪንሾት አንስቼዋለሁ። ቤተሰብ አመጣዋለሁ ማለት ነው። አመጣዋለሁ ነገ ቪዲዮ ሰራበታለሁ ማለት ነው። እና አሸብር ተደግመዋል ብሎ የሆነ ሰው ቤት ላይ ጽፏል። ኧረ እባክህ ተው፣ ተው! አይቀለም ወንዶ የሥራሽን ይስጥሽ ማለት ነው። እናም እንኳን ደስ አላችሁ። የእውነት እጅግ በጣም ደስ ይላል ማለት ነው። ዛሬ ሩታዬ በብዙ ጓደኞቿ መካከል ተከባለች ማለት ነው። በቤተሰቦቿ፣ በእናቶቿ እንግዲህ በአብሬሽ እናት፣ በእሷ እናት ተከባ ከበህቶቿ ሜሊ ነበሩ ማለት ነው። ፕሮግራማቸው እጅግ በጣም ደስ ይል ነበር ማለት ነው። እንግዲህ ሸብረቅ ቅፎ አድርገው እ ምንድን ነው ዲኮር በዲኮር አድርገው ነው የጠበቁ አትሮ ታዬ ማለት ነው። በእርግጥ ይገባታል፣ ከዚህም በላይ ይገባታል ማለት ነው። አብሪሽ ቢኖር ደግሞ የበለጠ ፈካ ነበር የሚለው ማለት ነው። ግን ጋሻ አልቅበት ወይም አሸብር የት ሄደህ ነው? ግን ዛሬ ማለት ነው እ እርግጠኛ ነኝ፣ መኪናው የሱ ነው። ቤተሰብ መኪናው የሱ ነው፣ የትም አልሄደም። እኛ ሊያሸብረን እኮ ነው፣ ሊያሸብረን ማለት ነው። የትም ያልሄደም እንግዲህ በዚህን ቀን ቢኖር በጣም ደስ ይለን ነበረ፣ ደስታውን ሙሉ ይሆን ነበር ብላለች፣ ገንዬ ማለት ነው። አሁንም እንግዲህ አንድ ቀን ደስታችሁ ሙሉ እንደሚሆን ምንም ጥርጥር የለውም ማለት ነው። ከዚህ በኋላ አንድ ሆናችሁ፣ አንድ ሆናችሁ ልጃችሁን እንድታሳድጉ ነው የምንፈልገው። የምንም ጉርጉር የምንም ሰጥ አገባ አያስፈልግም ማለት ነው። ሩታዬ የእውነት እጅግ በጣም ደስ ብሎኛል ማለት ነው። እንኳን ደስ ያለሽ በድጋሚ ዛሬ። እንግዲህ እናትነት በጣም ደስ ይላል። እናትነት ደግሞ ቦታ ላይ ሆናችሁ ስታዩት ነው የይበልጥ የምትረዱት። ስለዚህ ለእናቶች ያለኝ ክብር ከፍ ብሏል ማለት ነው። ለእናቶች ክብር ይገባል እያለት ነበረ። አዎ ረጅም እድሜ ከጤና ጋር። ለእናቶቻችን ክብር ለእናቶቻችን ማለት ነው። ሰባት ስምንት ዘጠኝ አስር ልጅ ወልደው ነው የሚያሳድጉት ማለት ነው የእውነት ማለት ነው። እና ክብር ለእናቶቻችን፣ ሺህ ዓመት ኑሩልን እናቶቻችን ማለት ነው። እና ሩታዬ ለየት ይላል፣ እንደምንም ብላችሁ አድምጡት። የማዳም ልጅ ምንም ቤል ብሎታል ማለት ነው። ቤል ብሎታል ዛሬ። ሀናን ቀለሟ ተክቶላቸዋል ማለት ነው። እየጮኸ ነው የእሱ ድምፅ ነው እንግዲህ የምትሰሙት ማለት ነው። እና ሩታዬ ደስ ብሏት ፈገግ እያለች ነበረ ማለት ነው። እኔን ልጄ እኔን እያለችው ነበር። እርቦት ነው በቃ ላጥበው እያለች ነበር። በቃ እናት ሆናለች በቃ እናት ማለት ነው። ደስ አይልም እናትነት እኮ ልዩ እኮ ነው። ቤተሰብ እና እና የእናትነት ወጉ ማረጉን እንዷን ላይ ያሳያችሁ እህቶቼ ማለት ነው። እና እናትነት ይለያል አልኳችሁ እና በቃርቦት ነው እያለች ነበር። ቶንሽ ማለት ነው። ለልጅሽ መጓጓት ጀምር ሻላልዋትም እና ቤላ ማለት ነው። ቀላል ከዚህ በኋላ ታዲያ ምን ትጠብቃለች? አሁንማ አንድ ለአንድ የምትጓጓው ለቤቢ ብቻ ነው ማለት ነው። ለቤቢ ማለት ነው እንግዲህ በቃ ላጥባው እያለች ነበር፣ ስፍስፍ ብላ ማለት ነው ሩታዬ፣ አላ ያሳድግልሽ ልጅሽን ማለት ነው። የእውነት እጅግ በጣም ደስ የሚል ነበረ ማለት ነው። እናትየውንም እንግዲህ በቂቤ ጀምረውታል ማለት ነው። ቂቤ እየቀቧ አናቷ ላይ ርስርስ እያደረጓት ማለት ነው። በጣም ደስ የሚል ፕሮግራም ነበረ ዛሬ ማለት ነው። እንግዲህ ወደ ቤቷ ገብታለች። ከዚህ በኋላ በቃ አራስነት ነው ማለት ነው። አራስነት እንግዲህ በሽልም ውጪ የለ። ሩታዬ ነው የምለው ማለት ነው እንኳን ደስ አለሽ፣ በድጋሚ እንኳን ለዚህ ክብር አበቃሽ ሩታዬ በ ዘውዬ ስም ማለት ነው እንኳን እንደዚህ ክብር አበቃሽ፣ እንኳንም ልጅሽን አቅፈሽ ለመሳ ማበቃሽ የእውነት በጣም ደስ የሚል ነገር ነው። ቤተሰብ ብዙዎቻችን ተጨንቀን ነበር እና ለዚህ ክብር ስለበቃሽልን በጣም ደስ ብሎናል ማለት ነው። ውዶችዬ ላይክ አድርጉ፣ ሼር አድርጉ፣ ይሄ የዩቱብ ቻናል አንቀሳቅሱ፣ ተባካችሁ በዚህ ሳምንት እንግዲህ ምንም አይነት ቪዲዮ አልተሰራበትም ማለት ነው። እንደነገርኳችሁ ስልኩ በቃ የራሷ ስልክ ሰው ጋር አስቀምጣልኝ ነበር የሄደችውና ገና ዛሬ ነው በእጅ እየገባው እና እኔም በተመቸኝ አቅም ማለት በቻልኩት አቅም ቪዲዮ ለመስራት እሞክራለሁ ማለት ነው። ቢያንስ ሁለት ቪዲዮ አንድ ቪዲዮ ሰራላታለሁ በቀን እናንተም ደግሞ ላይክ እያደረጋችሁ ተባበሩኝ ነው የምለው ማለት ነው። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጉ። ስወዳችሁ አ እንዳታሳፍሩኝ እንዳታዋርዱኝ ምንም ድምፄ ባይመቻችሁም እንደ ዘውዬ ደግሞ ንግግሬ ባይጣፍጣችሁም እንደ ምንም ብላችሁ ላይክ እያደረጋችሁ የዩቱ ቻናሏን አንቀሳቅሱላት ማለት ነው። ሀያ ሺህ ገብቶ ሰፕራይዝ እንዳደርጋት ማለት ነው። ቤተሰብ ሰፕራይዝ እንዳረጋት ከኢትዮጵያ ስትመጣ ሀያ ሺህ ሰብስክራይብ ሞልቶ ስልኳን እንዳስረክቧት ማለት ነው። እና ዳይ ሁላችሁንም ላይክ አድርጉ ባላችሁ አካውንት ደግሞ ሰብስክራይብ አድርጓት ነው የምለው ማለት ነው። የዘውዬ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። ሰላም እደሩልኝ። አሰላሙ አሌይኩም ወረህመቱላሂ በረካቱ ባይ